በአሽከርካሪዎች እንዲሁም በሌሎች ደንብ ተላላፊዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 22 ከዚህ ቀደም በ21 ተከታታይ ክፍሎች በአሽከርካሪዎች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ የተለያዩ ጥፋቶች የሚያስቀጡትን ቅጣት አይተናል። በዛሬ በክፍል 22 ፕሮግራማችን ደግሞ በሌሎች ደንብ መተላለፍና ጥፋቶች በሚደረስ ካሉት 16 የጥፋት አይነቶች አራቱን እናያለን። ከዚህ ቀደም በክፍል 21 እና በክፍል 20 ከ1 እስከ 8 አይተናል። ዛሬ ደግሞ ከ9 እስከ 12 ያሉት እና ያለን ላይክ፣ ፎሎ፣ ሼር ኮፒ ሊንክ አድርጉ። ወደ ዘጠነኛው የጥፋት አይነት ስንሄድ በማብሪያ ጊዜ በጉል የሚታይ መብራት ሳይዝ እና ለተሽከርካሪው አቅራቢያ በሆነው ጎን መብራቱን ሳያሳይ እንስሳትን የነዳ ማንኛውም የእንስሳት ነጋዴ 500 ብር ያስቀጣል። ከዚህ ቀደም እንግዲህ በሌሎች ደንብ መተላለፍ ጥፋቶች ላይ አንደኛው ጥፋት ላይ ያየነው አለ። እሱም ምን ይላል? በማብሪያ ጊዜ በጉል የሚታይ መብራት ሳይዝ ለተሽከርካሪው አቅራቢያ በሆነው ጎን መብራቱን ሰላሳ፣ እንስሳትን ማንኛውም የእንስሳት ጠባቂ ነው የሚለው ይሄኛው። መቶ ብር ነው የሚያስቀጣው ጠባቂ ስለሚል፣ ይሄኛው ግን ምንድን ነው ነጋዴ ነው ማለት ነው። ስለዚህ በማብሪያ ጊዜ በጉልህ የሚታይ መብራት ይዘን ልንንቀሳቀስ ሲገባ ወይም በምሽት ጊዜ ነጋዴ የሆነ ስንንቀሳቀስ ግዴታ መብራት መያዝ ይኖርብናል። ይህንን ሳናደርግ ግን እንስሳትን ይዘን እየተንቀሳቀስ ብንገኝ አምስት መቶ ብር ቅጣት ይጠብቀናል ማለት ነው። ወደ አስረኛ የጥፋት አይነት ስንሄድ ማንኛውንም የመንገድ ምልክት ያነሳ ወይንም ያበላሻ ወይም ከቆመበት ያዛወረ ወይም የለወጠ ወይንም በማንኛውም አኳን እንዳይታይ ወይንም እንዳይታወቅ ያደረገ ማንኛውም ሰው አንድ ሺህ ብር ይቀጣል ማለት ነው። ዓለም አቀፍ የመንገድ ዳር ምልክቶች እንግዲህ አስፓልቶች ላይ ያሉ ቤት ልንገነባ ሊሆን ይችላል። የተለያዩ ማስታወቂያዎች ልንለጥፍ እንችላለን። አትክልቶችንም ተክለን ሊሆን ይችላል። እነዛ ምልክቶች በማንኛውም ሁኔታ ከሸፈንን ወይ ደግሞ ያንን ምልክት ከዛ ቦታ ላይ ካነሳን አንድ ሺህ ብር ቅጣት ይጠብቀናል። ከዛ በተጨማሪ ደግሞ ሌሎች መንገድ ተሳታፊዎች መረጃ እንዳያገኙ እናደርጋለን ማለት ነው። ስለዚህ ይህንን ማድረግ የለብንም አንድ ሺህ ብር ያስቀጣል። ወደ አስራ አንደኛው የጥፋት አይነት ስንሄድ ያበላሸው መንገድ መጠገኑ እንደተጠበቀ ሆኖ ያለ ፍቃድ ተሽከርካሪ ወይም እግረኛ መሄጃ መንገድን የቆፈረ ያበላሸ፣ ወይም ሌሎች ተመሳሳይ ነገሮችን ያከናወነ ማንኛውም ሰው ሶስት ሺህ ብር ይቀጣል ማለት ነው። ስለዚህ የተለያዩ ስራዎችን ለመስራት የተለያዩ ግንባታዎችን ለመገንባት ብለን የአስፋልት መንገድ ወይም የተሽከርካሪ መተላለፊያ መንገድ እንዲሁም የእግረኛ መንገድን ከቆፈርን፣ ለምሳሌ ቴራዞን ልናነሳ እንችላለን። ኮብልስቶን ከሆነ ኮብልስቶን ልናበላሽ እንችላለን። የእግረኛ መንቀሳቀሻ ማለት ነው። ስለዚህ ይሄንን አድርገን ብንገኝ የመጀመሪያው ነገር ምንድነው? መንገዱ እናሰራለን። ከዛ በተጨማሪ ደግሞ 3000 ብር የገንዘብ ቅጣት እንቀጣለን ማለት ነው። ሌላኛው 12ኛ የጥፋት አይነት ስናይ ከባለቤትነት ወይም በይዞታው የተያዘውን ተሽከርካሪ የአሽከርካሪ ብቃት ማረጋጫ ፈቃድ ለሌለው ሰው አሳልፎ የሰጠ ማንኛውም የተሽከርካሪ ባለንብረት ይላል። 3000 ብር ይቀጣል ማለት ነው። ለምሳሌ እኔ ተሽከርካሪ አለኝ እንበል መንጃ ፈቃድ ለሌለው ሰው ሰጥቼ ያ ተሽከርካሪ ጉዳት አድርሶ ሊሆን ይችላል ወይ ደግሞ በትራፊክ ተቆጣጣሪዎች ተይዞ ቢገኝ እኔ ባለቤት ስለሆንኩኝ እኔ ሶስት ሺህ ብር እቀጣለሁ። ያ መንጃ ፍቃድ ሳይኖረው እያሽከረከረ ያለው የሚቀጣው የራሱን እቅጣት አለው። እኔ ግን መንጃ ፍቃድ ለሌለ ሰው በመስጠት ብቻ ሶስት ሺህ ብር እቀጣለሁ ማለት ነው። ስለዚህ ምን ጊዜም ተሽከርካሪያችንን ለሰው ስንሰጥ ወይ ደግሞ ስናውስ በትክክል ህጋዊ መንጃ ፍቃድ መኖሩን ማየት ይኖርብናል። መንጃ ፍቃድ መኖሩ ብቻ ሳይሆን ያንን ተሽከርካሪ የሚያስነዳ መንጃ ፍቃድ መኖሩን ማረጋገጥና መስጠት ይኖርብናል ማለት ነው። ስለዚህ እነዚህን ጥንቃቄዎች አድርገን ልናሽከረክር ይገባል። ይሄንን ሳናደርግ ብንቀር በሰው ንብረት ላይ ጉዳት እንዳደርሳለን፣ በራሳችን ላይ ጉዳት እናደርሳለን። የተለያዩ ችግሮች ልንፈጥር ስለምንችል እነዚህን ህግጋቶች በደንብ አውቀን ልንጠነቀቅ ይገባል ማለት ነው። ህግን ያለማወቅ ከተጠያቂነት አያድንም ይባላል። ይሄ ትክክለኛ ነገር ነው። እዛ ጋር ይህን ነገር ስላላወኩት ነው በትል ማንም ይሰማ የለም መጀመሪያ አውቀ ነው ማሸከር ያለብን። ስለዚህ ይህን ጥንቃቄ ማድረግ ይኖርብናል። አዲስ ኮናችሁ ፎሎ አርጉ። 17 ጥያቄ ሰዎች ኮመንት ሴክሽን ላይ አስቀምጡ። እንደዚህ አይነት መረጃዎች ለሁሉ ደርስ ላይክ፣ ኮፒሊንክ፣ ሼር አርጉ። ለጓደኞቻችሁ ላኩላቸው። ይዩት፣ ይማሩበት። ይመቻችሁ